እንደነኛ አይነት አባቶች ከላይ ተቀምጠው እንዴት ወንጌል ይሰበካል? ቆይ ቆይ አንተዬ፣ አንተየማችን ተናግሬ ተናግረ ይሰጣለ ለወገኖች። ቆይ እንዲህ አይነት አባቶች እኮ ነው ተቀምጠው የሊቃውንቱ ጉባኤውን እንመራለን እያሉ ግን ምን እንደሚሰሩ ስማልኝማ፣ ስማልኝማ፣ ስማልኝማ፣ ስማልኝማ። እንደነኛ አይነት አባቶች ተቀምጠው ይህ አባታችን ተደባርቅ ነው የምደውልልህ። ደህና ሰነበቱት፣ አባትነቱ ሰላም ልጅ ነኝ። አዎ፣ ቤተልሔም ደህና ነው። ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቻለሁ በጣም አዘንኩኝ እ ተጣልተው የሚባል ወሬ ሰምቼ እኔ ታውቋቸዋለሁ አልኩ ብፁዕ አቡነ እንድርያስ ማን ነው የሚባሉት? የሊቃውንት ጉባኤ ሰብሳቢ ናቸው። በባለፈው ማርያምና ኢየሱስ ምናምን ነገር ብለው ሲሉ የነበሩ መለኮቱ ያቃጥለዋል፣ ሽንት ቤት አቶጣም እያሉ ሲሉ የነበሩ ማለት ነው። መርጌታ ጽጌ ከአስራ አምስት በላይ ታቦታትን አስማተኛ ለሆነ እስላም አሳልፈው ሰጥተዋል። በግ ከነ ህይወቱ ቀብረዋል። ቤተክርስቲያን ውስጥ መተተኛ ናቸው፣ አስማተኛ ናቸው ብሎ ሲናገር ነበር። የስልቅ ቅጂ ስማሊ ብራዘር እ ማመት የሰጣ ነው እሱ ከዳኝ እንጂ እናቴ እሱ ቅዱስ አባታችን ጋር በጣም የሚገርም ነው። ከእንግዲህ ማለሱ አንድ ምስጢር አይወጣም ወይ? በጣም በጣም በጣም የሚከብድ ነው እኮ። እና በጣም እያመዘን ከአሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብ እ እንደላኩት እሱን ሁሉ ተነገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዚያ አስራ አራት ቀን ጽላ ሀሳቦችን ይዛችሁ ስትሄዱ ደባርቅ ያገኘትን ልጅ ወደ ስላሞች ልካል። ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን፣ እንግዲያውስ ትልቅ ነገር ነው። አሁን እሱም እየታደረ ነው። ኧረ አሁን እየታደረ ያስይዙትኝ። አዲስ አበባ ነው ያሉ፣ አዲስ አበባ ነው ያለሁኝ። እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ልነግራቸው እየተዘጋጀው ነው። አዎ ሰዎቹን አሰባስበው ለቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ ስላሞች ደግሞ ድንገት ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኮት ያነ ልጅ ልቀን ካዱ እንላቸዋለን። ስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይህ ትልቅ እርዳታ ነው። አዎ ብዬ እኮ ነው እና ለአባታችንም እንደው ንገሩልኝ እሺ። ከዚህ የበለጠም ችግር የለ፣ በእውነት የሚያስ ለሌሎች አኳ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱናም ነው ይህ ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው ያቀረው ነገር የለም። ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም ሀገረ ስብከቱ ይቀበር ተብሎ የተቀበረ ነገር አለ። መረጃውን ያወጡ ሰዎች በግ ነው ብለዋል። በግ ብቻ አይመስለኝም፣ ሰውም ሊቀበር ይችላል። በጉ ነገራቸው እኛ ስለምናውቀው ነው። ታሪኩ ምንድን ነው? በጉ ነገራቸው ስሙ። እኛ ስለበጉ ምን አስማተኛ ጳጳስ ናቸው ነው የተባለው ምን ማን ላይ እንደቀበሩና የት እንደተቀበረ በኋላ፣ ብፁዕ አቡነ ጳውሎስ እንዲሞቱ ብለው በባለፈው የነበሩት ጳጳስ መለስ ዜናዊ በነበሩ ጊዜ የነበሩት እሳቸውን ለማስገደል ተብሎ የተደረገ ሴራ ማለት ነው። ታውት ቤተ ክህነት ውስጥ ያለውን ነገርኛ ነን። ጉድ ይኸውልህ፣ ጉድ እንደዚህ ወጣ። ራሳቸው ማለት ነው በባለፈው ቆመው ሲናገሩ ነበር። እሱኛውን ቪዲዮ አሰማችኋለሁ። ቆይ ከመርጌታ ጽጌ የተናገረውን ማለት ነው። በግ ከነ ነፍሱን የቀበሩት ያው ው የበጉን ነገር እያለች ስታይቃቸው ስማል፣ ልብ ብለን ስማል፣ ልብ ብለን እኔ በግብቻ አይመስለኝም። እኔ እግዚአብሔር ምድሪቱን ይፍታት። ኦርቶዶክስ እግዚአብሔር ሲፈውሳት ምድሪቱ ትፈውሳለች። እናንተ ቤት ውስጥ ያለውን አታቁም ስንነግራችሁ በተለይ አገልጋዮች ተብለ የተባሉት ሁሉም አይደሉም፣ ግን እግዚአብሔርን የማይፈሩ እንደነኛ አይነት መተታም ጳጳስ ሰሙ። በጣም ጥሩ ነው። ያ ትልቅ ትልቅ እርዳታ ነው። አዎ ብዚ እኳ ነው እና ለአባታችንም እንደሆን ገሪል ከዚህ የበለጠም ችግር የለ። በእውነት የሚያ ለሌሎች እኳ አደለም። የለቅሶ ኢሞጂ አትጠቀሙብኝ። የለቅሶ ኢሞጂ ፔጄ ላይ አትጠቀሙ። የልብ ቅርጽ ምናምን ነገር እንትስጡ ጉድ ምናምን ነገር እያለችሁ ጻፉ። ካለቀሳችሁ ዛው አልቅሱ። የለቅሶ ኢሞጂ ለቲክቶክ ጥሩ አደለም ወንድሞች፣ እናቶች፣ ጸጋ ይብዛላችሁ። ኮፒ ሊንክና ሼር ታባ አድርጉት ታባ ይሄን በደንብ ነው የምናሰማው። ያ ለአባትነቶ ሰላምን ችግር ነው እንጂ ለርሶ ብቻም አይደለም። አዎ፣ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናል። ሱናም ነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው ያቀረው ነገር አንድ የጠብቁኝ አንድ የጠብቁኝ አንድ የጠብቁኝ አንድ የጠብቁኝ ኤርሚስ ከሚመጣ ድረስ ታብታቡን አንድ ሚሊዮን እናስገባው። በጣም ጥሩ ነው፣ ያ ትልቅ እርዳታ ነው። አዎ ግኛ ኳ ነው እና ለአባታችንም እንደው ንገሪልኝ እሺ። ከዚህ የበለጠም ችግር የለም በእውነት የሚያሰ ለእኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስ ብቻማ አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያኔ የበጉን ሁሉ ሳያወጣው ይቀራም ብለው ነው። ምንም ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያው ይወጣዋል። ና ደግሞ ሀገረ ስብከቱም ሊቀበር የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን፣ እንዳያወጡ አይዘወትርሶ። አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ እነግራቸዋለሁ። እሺ አባታችን፣ እሽና፣ ከበድ አድርገው ይንገሩ፣ በጽት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ፣ እሺ አባታችን፣ እደውላለሁ። እሺ፣ እሺ ደህና ይዋሉ። ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን፣ አባታችን አዎ፣ አባታችን አባታችንን ገብቻ ሳናግራቸው ዘመን አለን አዲስ አበባ ዘመድ አለን የኛ፣ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው። ከሆነ ማወኘው ያላችሁ ሚስጥሩን ያወጣባቸው ሰው ሊያስገድሉት ማለት ነው። ሚስጥሩን ያወጣባቸውን ሰው ሊያስገድሉት ማለት ነው። የሆነ ነገር እንዲያደርገው እንንገረው። አዎ የሆነ ነገር እንዲያደርገው እንንገረው፣ ማለት እንዲገደል ማለት ነው። ሰውየው ከተያዘ ከስር ሊወጣ ነው። ቤት ውስጥ የተግማማውን ግማት ሊወጣ ነው ማለት ነው። የቤተ ክነሳውን ይሄ ያቃል ማለት ነው። በደንብ ከቀበሩት ሰዎች መካከል አንዱ ነው ማለት ነው። ሰሙ። አዎ ውሸቱ ይበረግራቸዋለሁ። እሺ አባታችን ምሽላሴ እና ከበድ አድርገው ነው። በጣም ነው የያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እሺ እሺ እሺ የሚባለው እሺ እና ሊያስገድሉት ማለት ነው ቀራኔው አካባቢ እንዳለ እሳቸው ደርሷቸዋል ይህን ሚስጥር ያወጣው ጠቅላይ ቤተ ክህነት የተቀበረ ሁሉ ነገር አለ የሚያስወግደውማ ሰው ካለ ምንድን ነው ወየው ነው ያሉት ወየው ነው ደስ ሰየው ነው ያሉት መተተኞችና ጠንቋዮች ደጋሚዎች በእግዚአብሔር ስም ተሸፍነው በአባቶች ስም ተሸፍነው መስቀልና ቀሚስ ለብሰው አስኬማ አድርገው የሚያምታቱ ከረባት ይታነቅ ሱፍ ይልበስ ፓስተር ይሁን ማንም ሼካ ይሁን እግዚአብሔር አምላክ ከምድሪቱ ላይ የክብሩ ጸዳል ይነቅላቸዋል ወንጌል እንዳይሰበክ እንቅፋት የሆኑ ትውልድን አፍነው ገለው በመንፈሳዊነት ስም የያዙ ማለት ማንም ይሁን ማንም እግዚአብሔር ጻድቅ ነው። ከላይ ነው የመጣው። ዋና ሰብሳቢ ናቸው። ዋና ከላይ አናቱን ነው የመጣው። እግዚአብሔር ታዲያ በቁ አሁን ሁለት መቶ ሰው አስገብቼ ይህን ሳናግራቸው በጣም ነው የተናደዱታቸውም ወደ ስላሞችም ሰው እየፈለግነ ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ ስላሞች ከላኩ ድንገት ብለው ሰው እየፈለግነ ነው ልንልክ ወደዛ ጥሩ ነው፣ ጥሩ ነው፣ ጥሩ ነው። አዎ እርስዎ ግን መካድ ላይ ያለበት ድንገት ቢይ የእኛም ሁሉ የእኛ ጉዳይ ሁሉ ስለሆነ ነው፣ አባታችን ይቅርታል። ወይም ችግር የለም፣ እንዳይጠለፍ እንዳይጠለፍ። እሺ አባቴ፣ አባቴ አይጠለፍም። እኔ ለብቻ የሁኘ ነው ማወራወት እኮ እርስዎ ጋ ሰው አለ እንዴ? አሚ የለም። ግን ይህንትኑ ራሱ መሳሪያው ያሰጋል፣ ያስጋል። ኧረ፣ እሺ አባቴ፣ እሽ በቃ

ከእነዚህ እጅ ነው በረከቱ በረከት እንባረክ ብላችሁ እነዚህ በተቀመጡበት ነው ወንጌል እንዳይሰበክ እንቅፋት ነው፣ ተግዳሮት ነው። ኢየሱስ ብሎ ያለውን ሰው ሁሉ በሙሉ መምህሪውን፣ ዲያቆን፣ የሰንበት ተማሪውን ሁሉ መዘምራኑን ሁሉ እያባረሩ እያሳደዱ እያስወጡ የገፉ እነሱ ቤት ውስጥ አሉት ማለት ነው። እኚህ ናቸው እንግዲህ ዋናው የሊቃውንት ጉባኤ ሰብሳቢ ብፁሁን እንድርያስ ይባላሉ። ያው ዩቲብ ላይ አላሳያችሁ። ኤርሜኮ በጣም በሕግ የሚያስጠይቅ በጣም ውስብስብ ፖለቲካ ነገር ያለበት የሃይማኖት ብቻ ይጠያይቁ የቆየ ይመስለኛል። እኚህ ናቸው ብፁዕ እንድርያስ፣ የጠቅላይ ቤተ ክህነት ማነው የሊቃውንት ጉባኤ ሰብሳቢ ማለት ነው። ዋናው ናቸው። ዋናው ዋናው አልኩ። በፓትሪያርክነት ደረጃ ብፁዕ አቡነ ማትያስ ቢሆኑም እኚህ ግን ዋናው ናቸው። ብፁዕ አቡነ እንድርያስ እ ብፁዕ አቡነ እንድርያስ እኚህ ናቸው የለየላቸው አስማተኛ ናቸው ተብሎ ሲወራ የነበረው። ያው እንደዚህ በሪካርድ ወጣ። እግዚአብሔር እንዲህ ነው የሚያዋርድህ አልኩ። ለዘመናት ተከብረውና ተደብቀው የኖሩ መጽሐፍቶች ቢሆኑ ሰዎች ቢሆኑ የሰራዊት ጌታ እግዚአብሔር ሲነሳ ረጅም ተረጅም ይወድቃል ይላል በኢሳያስ መጽሐፍ ላይ ሲናገር ማለት ነው እውነት መሆኑ በምን ይታወቃል ግን አለ ያው እውነት እኮ ነው መረጃ አለ እንዴት ሊወጣ ቻለ ሪካርድ ተደርጎ መረጃ አለ የተቀበረ ሁሉ ራሱ ቪዲዮ ሁሉ አላቸው በወቅቱ የነበሩ አሁን እኮ ሊያስገድሉት የፈለጉት ሰውዬ ሲቀበር ዛ ነበር ልመልስ እሺ ዶክተር ግን እንዴት ነው አሁን እንትን ድምፁ ሊወጣው? እኔ በአሁኑ ዘመን ሪካርድ የተደረጉ አይመስለኝም። ምክንያቱም አቡነ ጳውሎስ በህይወት በነበሩበት ዘመን ሁሉ ጭምር ምክንያቱም የኢህአዴግ መንግስት እንዲወድቅ ሁሉ ጭምር ሴራ ሲሰራ ብፁ አቡነ ጳውሎስ ሁሉ እንዲሞቱ ፖለቲካ ውስጥ ሁሉ ጭምር እጃቸውን አስገብተውበታል። ብፁ አቡነ ጳውሎስ አሁን የሉ ሞተዋል። አሁን ያሉት ብፁ አቡነ ማትያስ ናቸው። ዶክተርዬ እሺ እንግዲህ አሁን ባለንበት ዘመን እንዲህ አይነት እንትኖች ኮንቨርዜሽኖች ቴክኒካሊ የተለያዩ መሳሪያዎች አሉ። ራሱ ቴሌም በሉት በተለይ በማህበራዊ ደህንነትና በተለያዩ እንትኖች ውስጥ እያንዳንዱ ኮንቨርዜሽኖች ያልፋሉ እና ፌክ ሊሰራ ይችላል። እንደ ኢትዮጵያ ያሉ ሀገር እነ ቻይና፣ እነ አፍሪካ ምስራቅ፣ እነ ኤዥያንስ የተለመደ ነው። በቃ ኮመን ነው፣ ትሬንድ ነው ይሄኛው። እና ይሄ ልጄት የሆነ ነገር ነው። እንደዚህ አይነት ኮንቨርዜሽኖች፣ ፎን ኮንቨርዜሽኖች ሲወጡ ይሄንን ሆን ብሎ የሚከታተሉ ሰዎች አሉ፣ ሪካርድ የሚያደርጉ ላይን ላይ ሆኖ እንትን የሚሉ እና እኔ አሁን ፐርሰናሊ ፎን የምጠቀም ከሆነ ኮንቨርሽን ይሄን ምንጊዜም እንትን በሆነ መንገድ ነው የማስቀምጠውና፣ ይሄ ይደረጋል፣ ይቀዳል ማለት ነው። ይቀዳል፣ ምንም ትርትር የለም። ይሄ ትክክለኛ ፎን ቅጂ ነው። ያ መሳሪያ ካል ስላለ ይቀዳል ራሱ። የሚያውቁ ሰዎችም አሉ። ሌላኛው መርጌታ አሰማችኋለሁ። መረጃው እኮ ያላቸው ሰዎች አሉ ቪዲዮ ሁሉ እኮ አሉ ልናወጣ እኮ እንችላለን፣ ሁሉ እኮ ብለው ሲናገሩ የነበሩ ቤተ ክህነቱን በደንብ የሚያውቁ ዲሁ ሰውዬ ለማስታወቂያ የምትበላው ተቃጥሎ ፌክ አይደለም። ከሆነም ራሳቸው እዛ ይመርምሩ። ስሟቸው እንዳይጠለፍ ሲሉ ሞትኩኝ። አንድ ክሉ ነው አንድ ኪዎርድ ነው ወርዱ፣ ልክ ዲኮደሩ እያንዳንዱ ወርዶች ተሰጥቶታልና፣ እንዳይጠለፍ ምናምን የሚለውን ሀሳብ ስታነሳ ተጠለፈ ማለት ኪዎርዶች አሉ። ይሄን እኛ በተለይ ኢትዮጵያ ቴሌ አይደለም የመጠለፍ አቅሙ ኦፕሬተሮች ራሱ ይሰማሉ። እና እነ ኢንስታግራም ምንድን ነው፣ እነ ዋትሳፕ እነ ቴሌግራም ኢንስክሪፕትን ናቸው። አትሊስት ያኛው ግን ፎን ላይን ግን አስተማማኝ አለ። በተለይ ኢትዮጵያ ከአንድ ቦታ አንድ ቦታ የሚደወለው የተለመደ ነው፣ ተይዘዋል ማለት ነው ነው የተለመደ ነው በቃ እነሷ ላይኖች በሰኪሪቲ ላይን ውስጥ ያልፋሉ። በተለያዩ ላይን ውስጥ ነው የሚያልፉት፣ እና ሰዎች ያወጧቸዋል። እነኛን ነገሮች እነኛን ያወጧቸዋል። እና ኪወርዶች አሉ፣ እነሱ የሚፈልጓቸው ኪወርድ። ኢትዮጵያን ደግሞ ቁጭ ብለው ነው የሚሰሙት፣ ቁጭ ብለው ነው። እንደዛ አይነት ነገሮች ነው የሚፈልጉ፣ ከድሮም ጀምሮ የተለመደ ነው። እና የኪወርዱ ደግሞ ጭራሽ እንትን ያደርገዋል፣ ያባብሰዋል። ይሄ እንትን ብሎ ኤርምዬ በጣም ደስ ብሎኝ ቤቴ ውስጥ እየጮኩ ነበር። ቅድም ያየውክ የልደተ ቃልን ስትከፍት ነው ያየሁት። አሁን እኔ ጋ ኩለ ሌሊት አንድ ሰዓት ከምናምን እየሆነ ነው። አክሊል እዛ ቤት ውስጥ ሌላኛውን ኤርሚያስ ነው ያየሁት እና ይሄኛውን ኤርሚያስ ለመግደል ሲሮጡ ሲጥሩ እዛ የልደ ተቃለ ቅድም የሰማነው ነገር ሽንት ቤት ሆኖ ጻፈው ያሉትን በአፋቸው ትውልዳቸው ላይ ይጽፉ ዘንድ ጌታ ራርቶታል ልጁን እና እዚህ ጋር አንድ ሺህ ምናምን ሰው አለ። ያንን ቪዲዮ ሁሉ ሰው በቤቱ ከቻለ ሁሉ ሰው በቤቱ ያን ቪዲዮ እንደ መግቢያ ልደተቃል ያወራውን እንደ መግቢያ ለአንተ ረጅም ዓመት አስራ ምናምን ዓመት ለተነሱ ሁሉ መልስ እንዲሆን ሁሉ ሰው በራሱ ፔጅ ላይ ይሄ ሳምንት በሙሉ እንደ መግቢያ እንዲያደርገው እያሰብኩ ነበረ እና በርታ የሚል ነገር ነው ያስቀመጠልህ። በጣም ነው ደስ ያለኝ። ደግሞ የእነዚህ አይነት አባት ልጆች ናቸው ሌሎቹ አባቶቻቸው የካዱ የሚክዱ ለማስገደል የሚሰሩ እንደዚህ እንደዚህ አይነት ነገሮችን ገና ብዙ ጉድ እየወጣ ነው። እንደነገርኩ ባለፈው ከፊት ለፊት ኤርሚያስን አንድ ቀን ታመሰግናላችሁ ብያለሁ። እሱ እንደሚሆን አምናለሁ። ወዳችኋለሁ። ተባረኩ። እየተደነቅኩ እኔም በእኔ በኩል ይሄን ቪዲዮ ስገባ ሰወጣ ለአንተም ልል ነው። ለአንተም ልክ እንደ ማስታወቂያ በመሀል እያስተማርክ ከወንድማቸው እዛ ወንድማችን ከሚሉት ከሱም አፍ እዛ ኤርሚያስ መፈጠሩን እንዲያዩ እ አንተም አታውቃቸው እኛ አናውቃቸው ሚሊዮኖች ተፈጥረዋል አውቃለሁ። ግን በቀጥታ ቃል ከኢየሱስ ብቻ ብሎ የመጣውን ይሄን ወንድማችንን ደጋግሞ በአንተ ቤት እንዲሰሙት እላለው። ተባረኩልኝ። እሺ ቴንኪ ዩ ፓስተር ተባርክ፣ ጸጋ ይብዛልህ። ለጌታ ክብር ይሁን፣ እግዚአብሔር ይባረክ። ይሄን ሁሉ ስሰሙ እኔ ወገኖች፣ የዘመኑ ማለቅ ላይ ስላለ እንድታመልጡ ነው እንድትድኑ ነው እንድተርፉ ነው። በክርስቶስ የምንለምናችሁ ቅዱስ ጳውሎስ እንዳለው ከእግዚአብሔር ጋር ያላችሁ ጠላትነት ይብቃል። በተለይ ጌታ ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ አድርጋችሁ ያልተቀበላችሁ ንስሐ ያልገባችሁ ሰዎች ካላችሁ ከእግዚአብሔር ጋር በጠላትነት የምትመላለሱት ዘመን ያብቃ። ሃይማኖት ውስጥ ነው ያላችሁት፣ ግን ከእግዚአብሔር ጋር ጠላቶች ናችሁ። በልጁ በክርስቶስ ኢየሱስ ሞት መታረቅን ገና አላገኛችሁም። የእርቁ ስራ ምንም እንኳን በመስቀል ላይ ቢፈጸምና ቢሰራ የዛሬ ሁለት ሺህ ዓመት የመዳኑ ቃል የመዳናችሁን ወንጌል ሰምታችሁ ብሎን የሚለው የወንጌል እውነት የመዳናችሁን እውነት ገና አሁን ነው እየሰማ ያለው ወንድ። በሰማው ቀን ደግሞ ለሰማው ቃል ለሰማኸው እምቢ እንዳትል አብዝታችሁ አብልጣችሁ ተጠንቀቁ፣ እንዳለ የዕብራውያን መልእክት ጸሐፊ፣ ለሰማችሁት እውነት አሜን እና አዎ፣ እሺ ብላችሁ ሕይወትና አለመጥፋትን ወደ ብርሃን ባወጣው በልጁ በክርስቶስ ኢየሱስ ከዘላለም ጥፋት ከድቅድቅ ጨለማ እንድትወጡ ጥሪ እናደርግላችኋለን። ኦርቶዶክስያን ወገኖቻችን፣ እኛ ጨለማ ውስጥ ነው ያላችሁ ብለን ብንል እንደ ቅዱሱ ቃል አላመናችሁንም ጥላቻ በእኛ ላይ ስላላችሁ፣ ይኸው ግን አባቶቻችሁ ድቅድቅ ጨለማ ውስጥ ነው ያለ ነው አሉ። እውነት ነው። እንዲህ አይነት ድቅድቅ ጨለማ ውስጥ ነው ያሉት ከላይ የተቀመጡት ዋናዎቹ የተባሉቱ፣ በእንዲህ አይነት መተትና ጥንቆላ፣ አስማትና ድግምት እንስሳ ብቻ አይመስለኝም እኔ ሰውን ሁሉ ጭምር ሳይቀብሩ አይቀሩ። እነ ጠንቋዮችና አስማተኞች የሆኑ ምድሪቱን ተቀራምተው ይዘዋታል። ቤተክርስቲያን ውስጥ በሃይማኖት ጥላነት ቁጭ ብለው፣ በአባትነት ስም ቁጭ ብለው፣ በአስኬማ ተሸፍነው፣ በቀሚስ ተሸፍነው የተቀመጡ የትኛውን ቤት የሰራዊት ጌታ እግዚአብሔር ያጸዳላልኩ አትጠራጠረ ብራዘር አትጠራጠረኝ አስማተኛና መተተኛ የሆነ ደብተራና ቄስ በሐሰት የሚተነብይ ሐሰተኛ ነቢያት የሰራዊት ጌታ እግዚአብሔር እጁን አንስቷል። አልኩ፣ እጁን አንስቷል ምድሪቱ ላይ ራሱ እግዚአብሔር። ከዛሬ አንድ ዓመት በፊት የተናገርኳት ቃላለች፣ ብዙዎች ሲቃልዱበት ነበረ። የሰራዊት ጌታ እግዚአብሔር ነው ራሱ ኦርቶዶክስን የሚበቀላት ብያለሁ። ሲበቀላት ምንድነው የሚያደርገው? በማፍረስ ሳይሆን እጇ ላይ ያለውን ህዝብ ይቀማታል ይቀማታል ይድኑ ዘንድ እግዚአብሔር እጅ ላይ ያለውን ህዝብ ነው የሚቀማ። ጴንጤ ወንጌል ባይሰብክ እግዚአብሔር እጁ ላይ ያለውን ህዝብ ነው የሚቀማው። እጁ ላይ ያለው እንኮራበታለን ብሎ የሚለው ማለት ነው። ማንም ይሁን ማንም የእግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል ገፍተህ ኢየሱስ ስሙ ሲጠራ እያንገሸገሸህ፣ እያንገሸገሸሽ ኢየሱስ ክርስቶስ ተብሎ ሲባል ግንባራችሁ ተጨማዶ ጮጎጊት አስመስለሽ፣ አስመስለህ አንተ ክርስቲያን ብለህ ብትል እንዴ እንኳን እግዚአብሔር እኔ ስቅባለሁ። ሰው እንዴት የክርስቶስን ወንጌል ገፍቶ ክርስቶስ ተብሎ ሲባል ፊቱን ቅጭም እያደረገ እንዴት ክርስቲያን እኝላሉ? ወንድሞች እናቶች፣ መጽሐፍ ቅዱስን ሳያነ በአንድ ቀን በእንደነዚህ አይነት መተተኞችና አስማተኞች ደጋሚዎች ሰዎች ቤተ ክርስቲያኒቱን ተቀራምተው ይዘዋት ማለት ነው። ከዚህ በለጠ ታዲያ ብፁዕ አቡነ ማርቆስ ያሉት ይህን እኮ ነው። በጨለማ ውስጥ ነው ያለኑ። ድቅድቅ ጨለማ ወሮናል አሉ። ድቅድቅ ጨለማ ውስጥ የተቀመጡ አባቶች ከሚያረጉት ነገር አንዱ ይሄና፣ ድገምልን ያላቸው። አንዴ ደግሜ ከዛ አቆማለሁ። ይሄና ሲሰሩ የተገኙት ያው አንድ ሰው ሲጽፍ ምናየው መሰረት ቤት የምትባለዋ ያው ሰውየውን ለማስለፍለፍ የተጠቀሙባት ነው። ሱራቱ እነሱ ይመራመሩ እዛ ይመራመሩ። እራሳችሁ እዛው ተተያይቁ ተተያይቁ። የክርስቶስን ወንጌል የገፋ ጳጳስ፣ የክርስቶስን ወንጌል የገፋ ፓስተር፣ የክርስቶስን ወንጌል የገፋ ቤተክርስቲያን፣ ማንም ይሁን ማንም እኳ አይሰነብቱም። የሰራዊት ጌታ እግዚአብሔር ሥርና መሰረታቸውን ይነቅለዋል። የገፉት የክርስቶስን ወንጌል ነው። በእኛ ዘንድ በእድሜያቸው ትልልቅ ቢሆኑ አስኬማ ቢያረጉ ቀሚስ ቢለብሱ በአባትነት ደረጃ ልናከብራቸው እንችላለን። የሰራዊት ጌታ እግዚአብሔር ግን ብራዘር፣ የውጭውን የላይ ያለውን አስኬማ አይደለም የሚያየው ጌታ። ይህን ከላይ ያስቀመጡትን ጭንቅላታቸው ላይ ያስቀመጡትን አስኬማ አይደለም የሚያየው። ፓስተሩ የታሰረበትን ከረባትና የለበሰውን ሱፍ አይደለም የሚያየው። የህይወት ምልልስን፣ የህይወት ስርዓትን ያያል። ጌታ ያያል። በማደሪያው ላይ ተቀምጦ ሁሉን ያያል። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ከእሱ ፊት የተሰወረ ፍጥረት የለም። በፊቱ ነገር ሁሉ የተራቆተና የተገለጠ ነው። ያው በራሳቸው አፍ ጠቅላይ ቤተ ክህነት ውስጥ የቀበርንን ሁሉን ያወጣብኝ ብለዋሉ። ሰሙ አባታች እንደነበሩ ተደባርቅ ነው ምደውል ለወስደና